ክርክሮቻቸው ምን ያህል ምክንያታዊ ቢሆኑም በቁም ነገር የማይዟቸው ሰዎች እንዳሉ ተሰምታቸው ያውቃል። አብዛኛዎቹ ሰዎች አክብሮት የሚገኘው ጮክ ብለው በመናገር ነው ብለው ያምናሉ። እውነቱ ግን ኃይል የሚገኘው በድምፃችሁ መጠን ሳይሆን በቃላቶቻችሁ ትክክለኛነት ነው። ወደ ስብሰባ ወይም በቤተሰብ ክርክር ወይም በተራ ውይይት ስትገቡ በአንድ አረፍተ ነገር ሁሉም ሰው ጣታችሁን ሳታነሱ እንዲያዳምጣችሁ፣ እንዲያከብራችሁ ማድረግ ትችላላችሁ። ስለዚህ ስትናገሩ ማንም ሰው በአክብሮት እንዲዘዋቸው ያስገድዳሉ። አለቃቸው ወይም ጓደኛቸው ይሁን ምንም ለውጥ አያመጣም። እነዚህ አረጎች ይሰራሉ። ምንም ጩኸት አያስፈልግም። ሰዎች እናንተ የሚያዩበት መንገድ ሙሉ በሙሉ ሊለውጥ ይችላል። የስቶይክ ፈላስፋ ኢፒክቲከስ እንዲህ ብለዋል። የሚደርስብህ ነገር አይደለም ነገር ግን ለሱ ምላሽ የምትሰጥበት መንገድ አስፈላጊ ነው ይላል። አክብሮት ከፈለጋቸው በጠንካራነትና በመረጋጋት ምላሽ ስጡ። ስቶይኮች ትክክለኛዎቹ ቃላት እንደ ትናንሽ መርፌዎች ግን ማንኛውም እንቅፋት የመውጋት ችሎታ እንዳላቸው ተረድተዋል። እስቲ አስቡት ከጥን ተዋሮም እስከ ዛሬ ድረስ ዓለም የሚያውቋቸው ሰዎች ጮክ ብለው የሚናገሩ ሳይሆን፣ በተረጋጋ ድምፅ፣ በጽኑ እምነትና በሥነ ምግባር ሥልጣን የሚናገሩ ሰዎች ናቸው። ንጉሠ ነገሥትና ፈላስፋ የነበረው ማርከስ ኦውሬሊየስ እውነተኛ አክብሮት የሚመነጨው ግልጽነትና ራስን በመግዛት መሆኑን ስለሚያውቅ ሙሉ ግዛትን መርተዋል። በሥራ ምክንያት ከባልደረባችሁ ጋር አለመግባባት ወይም ከሚያውቁት ሰው ጋር ስትጋጩ የድምፅ ቃናችሁን የተረጋጋ ሊሆን ይችላል። ነገር ግን ቃላቶቻችሁ ትክክለኛ ከሆኑ ሰዎች ያዳምጣችኋል። አሁን የምትማሩት ይህንን ነው። ማንኛውም ሰው በተለየ ብርሃን እንዲመለከታችሁ የሚያደርጉ አምስት ሐረጎች። አንደኛው ነጥብህን ተረድቻለሁ ግን አልስማማም። ይህ ሐረግ ቀላል ሆኖ ኃይለኛ ነው። የሌላውን ሰው እንዳዳመጥክ አስተያየቱን እንደምታደንቅና ነገር ግን አቋምህ ጠንካራ መሆኑን ያሳያል። እየተከላከላችሁ አይደለም፣ እያጠቃችሁም አይደለም። ይህንን ትዕይንት በአይነ ህሊናችሁን ተመልከቱት። በስብሰባ ላይ ናችሁ እንበል፣ አንድ ሰው በግልጽ የማይሰራ ሀሳብ ያቀርባል። ያ ስህተት ነው ከማለት ወይም ዝም ከማለት ይልቅ ሰውየውን ተመልክታችሁ በእርጋታ ነጥብህን ተረድቻለሁ ግን አልስማማም። በዚያ ቅጽበት ግልጽ የሆነ ድንበር ትዘረጋላችሁ። ለራሳችሁ እንደምታስቡ ታሳያላችሁ። በሰይ ሲዝም ይህ ስሜትን ከፍርድ መለየት ይባላል። ብልህ መሆናችሁን ማረጋገጥ አያስፈልጋችሁ ፍርዳችሁ ገለልተኛ መሆኑን ግልጽ ማድረግ ብቻ ነው የሚያስፈልጋችሁ። የዚህ ንግግር ቀጥተኛ ግጭትን ማስወገድ ነው፣ ነገር ግን በሚሰማው አእምሮ ውስጥ የአክብሮት አሻራ ይተዋል። ሁለተኛው ይህ ተገቢ ሆኖ አላገኘሁትም። ይህ ሀረግ ረጅም ማብራሪያ ሳያስፈልገው ማንኛውም አክብሮት የጎደለው ባህሪ ይዘጋል። ቀጥተኛ ጥብቅና ለመጠየቅ አስቸጋሪ ነው። ስትጠቀሙበት ድንበራችሁ ለመጣስ ፈቃደኛ ያልሆኑ መስመሮችን እንዳሉ ግልጽ ታደርጋላችሁ። በውይይት መካከል አንድ ሰው አጸያፊ አስተያየት ወይም መጥፎ ቀልድ እንደሚሰጥ አስቡ። ከመሳቅ ወይም ዝም ከማለት ይልቅ ወደ አይናቸውን ተመልክታችሁ ይህ ተገቢ ሆኖ አላገኘሁትም ትላላችሁ። ይህ ቀላል ሀረግ ሌላኛው ሰው አመለካከቱን እንደገና እንዲያጤን ያስገድደዋል፣ ምክንያቱም የተሳሳተ ነው ብላችሁ የምታስቡትን ነገር ፈቃደኛ እንዳልሆናችሁ ያሳያል። ስቶይኮች የግል ክብር የማይታይ ጋሻ ነው ብለው ያምኑ ነበር። ሴኔካ፣ ራሱን የሚያከብር ሰው በሌሎች ይከበራል። ይህ በመረጋጋት ጥቅም ላይ የዋለው ሀረግ ወደ ክርክር መግባት ሳያስፈልጋችሁ ራሳችሁን እንደምታስከብሩ የሚያሳይ ቀጥተኛ መንገድ ነው። ሦስተኛው በአክብሮት መነጋገር ስንችል እንነጋገር። ይህ ሀረግ መርዛማ ውይይትን ከማስቆም ባለፈ ሁኔታውን ለመቆጣጠር ጭምር ለእናንተ ጥቅም ይለውጠዋል። ለውይይቱ ደንቦች እያስቀመጣችሁ ነው። አንድ ሰው በንዴት እያነጋገራችሁ እያቋረጣችሁ ወይም ድምፁን ከፍ እያደረገ እንደሆነ አስቡ። ድምጻቸውን ከማዛመድ ይልቅ ትንፋሽ ወስዳችሁ ተረጋጉና በአክብሮት ማድረግ ስንችል እንነጋገር ስላላችሁ በዚያ ቅጽበት ነገሮችን በአንድ ይለወጣሉ። ሌላኛው ሰው ባህሪውን እንደገና እንዲያጠን ያስገድዳል። ምክንያቱም አክብሮት በጎደለው መልኩ የተመሠረተ መስተጋበርን እንደማትቀበሉ ግልጽ አድርጋችኋል። በስቶይክ አገላለጽ ይህ ንጹህ ራስን መግዛት ነው። ኤፒክቲከስ የሌሎች ድርጊት መቆጣጠር እንደማንችል ነገር ግን ምላሻችንን መቆጣጠር እንደምንችል አስተምሮናል። የምትመልሱት ነገር ሰላማችን መጠበቅ ብቻ ሳይሆን ሌላኛው ሰው እንዴት ከናንተ ጋር ሲሆኑ እንዴት መሆን እንዳለባቸው ያስተምራል። ሰዎች ለቃላቶቻችሁ የበለጠ ትኩረት እንደሚሰጡ ታስተውላላችሁ። አራተኛው ይህንን ውይይት መቀጠል አልፈልግም። ይህ ሀረግ በር እንደመቆለፍ ነው። ምንም ዋጋ በማይጨምር ነገር ላይ ተጨማሪ ጉልበት ላለማዋል እንደመወሰናቸው ያሳያል። ስለ መሸሽ አይደለም፣ የት ትኩረታችሁን እንደምታደርጉ መምረጥ ነው። ለመከራከር ወይም በኩራት ለማሸነፍ ከሚሞክር ሰው ጋር እየተከራከራችሁ እንደሆነ አስቡ። ውይይቱ እየተዛባ ወደ የትኛውም አቅጣጫ እየመራ እንደሆነ ሊሰማችሁ ይችላል። በዚያን ጊዜ በእርጋታ ተመልክታችሁ ይህንን ውይይት መቀጠል አልፈልግም ትላላችሁ። በእነዚህ ቃላት ቁጥጥራችሁን ታገኛላችሁ። ውጥረቱን አቁማችሁ ሰላማችሁን ከክርክሩ መጨረሻ ይልቅ ዋጋ እንዳለው ታሳያላችሁ። ማርከስ አውሬሊየስ እንዲህ ሲል ጽፏል። በጣም ጥሩ በቀል ጉዳታችሁን ከፈጸመው ሰው ጋር በተለየ መልኩ መሆን ነው። ይህም በሌሎች አይን ጠንካራ ያደርጋችኋል። አምስተኛው የእናንተ አስተያየት አክብራለሁ ግን እኔ አልጋራው። ይህ ሐረግ ሁለት ኃይለኛ ነገሮችን ያጣምራል፣ ጨዋነትና ጽናት። የሌላውን ሰው አቋም እውቅና ትሰጣላችሁ፣ ነገር ግን ፍቃድ ሳትጠይቁ ወይም አላስፈላጊ ግጭቱን ሳትጀምሩ የራሳችሁን አቋም ታረጋግጣላችሁ። ጓደኛ፣ የሥራ ባልደረባችሁ ወይም የቤተሰብ አባላችሁ እንኳን የማትቀበሉትን ነገር ለማሳመን አጥብቆ እንደሚፈልግ አስቡ። ነጥብ በነጥብ ከመከራከር ይልቅ ምላሽ ትሰጣላችሁ። ይህ የእናንተ አስተያየት ነውና አክብራለሁ፣ ግን እኔ አልጋራው። በዚህ ብቻ በር ትዘጋላችሁ፣ ግንኙነቱን ትጠብቃላችሁ፣ በተመሳሳይ ጊዜ ግን የአስተሳሰብ ነፃነታችሁን ታረጋግጣላችሁ። ሴኔካ ለሌሎች አስተያየት ባሪያ መሆን ከእስር ቤቶች ሁሉ የከፋ ነው ብለዋል። ይህ ሐረግ ከዚያ የማይታየው እስር ቤት ለማምለጥ ቁልፍ ነው። በትክክለኛው ጊዜ ማንም ሰው ሳይጮክ እንዲያከብራችሁ እንደሚያስገድዳቸው አስታውሳቸዋል። አስታውሱ፣ ነጥባችሁን ተረድቻለሁ ግን አልስማማም። ይህ ተገቢ ሆኖ አላገኘሁትም። በአክብሮት ማድረግ ስንችል እንነጋገር። ይህ ውይይት መቀጠል አልፈልግም። እናም የእናንተ አስተያየት ነውና አከብራለሁ ግን እኔ አልጋራውም። በተረጋጋና በጽናት ከተጠቀማችሁባቸው ሰዎች የበለጠ ያዳምጣችኋል። ቃላቶቻችሁ መለከትና በታላቅ አሳቢነት ሊይዟችሁ እንደሚጀምሩ ታስተውላላችሁ። ምክንያቱም አክብሮት በኃይል የሚጫን ሳይሆን በብልህነት የሚመጣ ነው። እስከመጨረሻው ድረስ ለተከታተላችሁን አመሰግናለሁ። ቻው